እኔውነኝ ሆነኝ እንደ ሰርክ ጸሎት የቀን ግብር ካለመድ ኳት መጠጫ ከዳንኪራው ወዲያ ተራምጀው ከምገባው የመዝሙር ካሴት መሸጫ ዳንኪራውን ያሸነፈ ከሰመመን የሚጐትት የንቃት ጥሪ መለከት ይሰማኛል አንድ ስብከት ሎም እስመበዘ ይአምሩ ይቀብሩ አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው ይሰማኛል አንድ ታሪክ የአምላክን ሥቃይ ፈተና ህማማቱን የሚዘክር ከጨበጥኩት መለኪያ አልፎ ነፍስን መርጦ የሚያሰክር። ይሰማኛል ከታሪኩ መሃል ባለቀና አይሁዶች ባለመታመን ማቅ የተጠቀለሉ መድኃኒት ለመግደል እየተቻኮሉ ስቀለው ስቀለው ስቀለው ይላሉ። እኔ በዚህ መሃል በአይሁዶቹ ጩኸት፣ በሙዚቃው ጩኸት፣ በቁማሩ ጩኸት ተደበላልቄ ግራ በመጋባት ሸራፋ ሳቅ ስቄ ዳግም ተጎነጨው በእጀ ከጨበጥኩት የመለኪያ አረቄ ፈገግ አልኩኝ ፈገግ ፈገግ ላንዳፍታ፣ ሸራፋ ፈገግታ፣ ኮስማንና ፈገግታ። ታዲያ በዚህ መሃል ደርሶ እንደባነነ እንዳልጠና ጨቅላ ግራገብ ስሜት ከውስጤ ሲጣላ ወጣሁ ከሰመመን ወጣሁ ከሰመመን፣ ራሴን ጠየቅኩት በማን የሳኩት፣ እግዚኦ እግዚኦ ያውም በዚህ ጊዜ ያውም በደም ዘመን ያውም በዚህ ሳምንት በሕማማት ሰሞን እንዴት ለመለቻ ይበጠሳል ማተብ ነፍስ እያደረቁ በድን ለማርጠብ እግዚኦ እግዚኦ ይሰማኛል ደግሞ ከስጋ አቆራርጦ ከነፍስ የሚያስማማ አዳም አዳም አዳም አዳም ወዴት አለህ እያለ የሚጣራ የደጋ አባት ዜማ፣ እግዚኦ የት አባት የልግባ ተወኝ፣ አትፈልገኝ። ያውን በስቃይህ በግርፋት እህለት ያውን በህመምህ በስቅላት እህለት ወዴት ነሃት በለኝ፣ ያሳፍራል ስፍራው እዚህ ነኝ ለማለት። አትፈልገኝ ተወኝ፣ አትፈልገኝ፣ አባ የለሁም በደጄ። እኔው ነኝ ከሃዲህ፣ እኔው ነኝ ገራፊህ እኔው ነኝ እንገዳይህ እኔው ከንቱ ልጅህ እኔው ነኝ ፈተና ስቃይ ህማምህ ሲነገር ስለኔ ያለፍከው ፈተና ሲዘከር ፈገግ ያልኩ ቅስበት በስጋዊ ስካር ያኔ መትቻለሁ የእጆችህን ችንካር። እኔው ነኝ እኔው ነኝ እንገዳይህ ጾም፣ ጸሎት ገድፌ ለወይን የለወጥኩ ጠብታ እምባ ጥቼ በሳቄ ገለጽኩ አው እኔው ነኝ እኔው ነኝ እኔው ነኝ የከሰስኩ አዎ እኔው ነኝ የገረፍኩ አዎ እኔው ነኝ የሰቀልኩ አባ እኔው ነኝ የካድኩህ የአባት ፍቅርህ ቢበዛብኝ ከመዝሙርህ ዜማ ይልቅ ዳንኪራውን አስበልጬ ለፈራሹ ውሸት ዓለም ለሥጋዬ ነፍሴን ሽጬ ባለም ጽልመት ባለም ዋሻ ያቅሜን ያህል ርቄ ያለው ትቢያው መሃል ወድቄ ያለው አትፈልገኝ አባ አትፈልገኝ አባ የለሁም ከደጅ እኔው ነኝ ከሃዲ እኔው ነኝ ገራፊ እኔው ነኝ ሰቃይ እኔው ነኝ ገዳይህ እኔው ከንቱ ልጅ ግና ከበደሌም ብዛት ከመርከሴም ብዛት ከክህደቴም ብዛት ውሸት ከከበበ ሐሰት ከመረዛት ይህን ሁሉ ውሸት አልፋ የምታኖረኝ አንዲት የእውነት ቃል አተወኝም ልብ ያውቃል አቶኝ፣ አቶኝ ልብ ያውቃል። እንደ በደላችን ሳይሆን እንደ መሐሪነትህ ይቅር በለን አሜን።